እስቲ ምንድን ነው ይሄኛው? እንዴ መዞር ጀመረ ራሱ። አሁን ማድሮ የሚለው ነው አሁን የመረጥኩት። እንደ ቀደም አይደለም። ኦ 278 ማለ ይሻልህም ነበር። ሩቅ ነው ማለ ይሻላል ክሊር ልበለውና ሚረስት ንበለውና ቪአር ማይክ ማይክ ያለው ቪአር ኤም ኤም ይሻለኛል። ያኛው ይሻለኛል እንደ መቶ ሰባ ያለ ወደዛ እንደ ሲርኩ ቀየርኩ እኮ ጌታ መቶ ወደዚህ ያረኩት እኮ አልተረዳኝም። እንደ ወደ መቶ ሰባ ቀይረዋለሁ እያደረግን ነው እንግዲህ፣ የምናወርደው ቦታ አሁን ደብል ኢንጂን ፌይለር ስለሚሆን ስላየነው፣ ግን ቶሎ ብንዞር ጥሩ ነው።

በስፒድህን 190 አድርገህ ሂድ እያለ ነው ያለኝ። አቅጣጫውን ስለያዝ ነው ኦልሬዲ። አቅጣጫውን ትንሽ እናስተካክለዋለን። በተረፈ ትንሽ ቆይቶ ደግሞ ቅድም እንዳያችሁት ኤሌክትሪካል ሲስተሙን ሊጠፋ ስለሚችል አቅጣጫችን ይዘን መጓዝ እንግዲህ ያለብን። Landmark 627, Marley Center, descend and maintain 1, 9, 000. Down to 1, 9, 000, Landmark 627. ስፒዱን ብቻ ነው የተቆጣጠርኩ የሚቆየው። አሁን ትንሽ ቆይቶ እነዚህ መሳሪያዎችም ጥፍትፍት እንደሚሉ አይታቸዋል። እንግዲህ ዋና የደገምኩት ምክንያት ንግግሩ እንድሰሙት ነው ፕሮሲጀሩ ምናምን እንጂ ሁለቱም እንትን ጠፍቶብናል መብራት ሄደዋል። እንጂን የለም ግላይዲንግ የሚባለው ምን እንግዲ ባህር ላይ ነው ያለነው። ሰባ ዘጠኝ ናውቲካል ማይል ይቀናል ከዋናው ቦታ ግላይዲንግ ዲስታንስ ነው ብለዋል።

ዛሬ እንግዲህ ማን ለመድረስ ሰባ ናቲካል ማይል ነው። እኛ ግን ያለነው ሀያ ሁለት ሺህ ጫማ ነው። እንዴት ነው የሚደርሰው የሚለው ነው አሳሳቢ ነገሩ። ሲሉ መቶ ዘጠና አርጌ እያሞከርኩት ነው ስትሬት ምናሁን ለማሌ ስትሬት አርጌዋለ። በቃ ይሄንን ይዘን የሚሄድ አለበዚያ ባህራችን ላይ እንግዲህ በሆዱ ማሳረፍ ብቻ ነው ኤመርጀንሲ ኬዝ የሚሆነው ማለት ነው። እንዳይወልቅ ግላይዲንግ ስፒዱን ጠብቀህ መሄድ ነው። ቶሎም ሳይደርስም እንዳያጥረው 190 መጠብቅ ያለው ይህን ፕሮሲጀሩ እንደ ቅድሙ ደግሞ፣ ልንደርስ አካባቢ እልም ብሎን ከጠፋ ማድረግ አንችልም። ያ 64 ናውቲካል ማይል ያለው ሩቅ ነው አሁንም ያለንበት ሩቅ ነው የመድረስ እዛ ሳንደርስ ባህር ውስጥ የመውደቅ እድላችን ወይም ሳንወድቅ በሆዱ ለማሳረፍ እንሞክራለን። አደጋ ይቀንሳል እንጂ አደጋ መፈጠሩ አይቀርም። ሲሄድ ትምህርት እንግዲህ እንደዚህ አይነት ኤመርጀንሲ ኪዞችን በጭንቅላት ውስጥ ለማስረጽ በሚሽን መልኩ ያመጡት ነው። በሚሽን መልኩ በተማሪዎች ያመጡት ነው ማለት ነው። አሁን 18 ሺ ጫማ ሆነ ላይ ዳርገን እዛ ቦታ ደርሳለን፣ ነው ከደረስን፣ ስትሬት ስለሆነ ራንዌውን ካየነው አሪፍ ነው። ምንያም ስፒዱን 190 ብዙ እንዳያልፍ ከ190ም እንዳያወርድ እንዳይጨምር ለማድረግ 200 አካባቢ ነው ያለው። ሳ የተከታተልኩ ነው እዚህ ጋር ማለት ነው። እዚህ ላይ አካባቢ ግላይድ እያደረገ እንዲሄድ ግላይዲንግ ዲስታንስ ላይ ነው ያለ ነው ብለዋል። እንደምታየት ሁለቱም ሞተር ጠፍተዋል እዚህ ምንም መለስ ያስፈልጋል። ግን ስዊቾች ነው አጥፍተናል ብለዋል እነሱ። ይህን ባላረግም፣ አሁን ደግሞ 56 ናውቲካ ማይል ላይ ነ ያለ 15 ሺህ ጫማ ላይ ነ የምንገኘው። ምናልባት ብላደር ስለወቁ ሊያደርሰን ከቻለ ድለኞች ነን። እንደ ቅድሙ ባህር ላይ አንወርቅም ማለት ነው። እግር ዘርግተን ለማረፍ እንሞክራለን። ግን እግር ከአሁኑ ብዘረጋ አይሻልም? ኤሌክትሪክ ሲስተሙ እንኳን ይጠፋብኝ ቅደ ቅድም ከሚሆን እግር አይዘረጋልኝ መኮሱ ከጠፋ አለ ወይስ ይሄ ሜካኒካል ነው? ሌላ ችግር እንዳይፈጠርብኝ እግር መዘርጋቱና እሱ አልቅለት ያለው ስለ ሀብት ስቴንሽኑን

ርቀቱን የሚያሳየኝ ነገር ጠፋ። ካርታ አለ በልክፈት ስ ካርታ ምናልባት እንደዚህ አይነት በባት የሚሰራ ካርታ ግን ይሄ የምንድሮ ችግሩ ስፒዲ ምናምን አያሳየኝም። ጂፒኤሱ ጠፋ። ዳረኩድ ረሄሪ በጣም አስፈሪ ነው። አስባችሁታል አያድስባችሁ፣ በማናችሁም ላይ እንደዚህ አይነት ነገር ግን እንደዚህ አይነት ነገር ባህር ላይ እንደዚህ እንኳን ሞተር ጠፍቶ ሳይሆን ተጠልፎ ኢትዮጵያ ባህር ላይ የወደቀ ኮሞሮስ ደሴት ላይ የወደቀ ፕሌን ነበር እና እሱ እንዲሁም እንደዚህ ከዛ አወዳደር ትግል ስለነበረ ጠላፊዎች ናም ስለነበሩ እንትኖ ማሊያ ተገለባብጠዋል። ክፉ እና ብዙ ሰው ተጎርተዋል። ጥቂት ሰው ነበር የተረፈው። ይሄኛው ብትይዙ ምንድን ነው ሞተር መጥፋት ነው፣ ሁለቱም። እኛም እንግዲህ በእግር ባዘረጋ ደግሞ ይሻል ነበር። ምስል ባህር ላይ አሁን ለማጠፍ እኮ አይቻልም። ይኸው ኤሌክትሪካል ሲስተሙ ስለጠፋ ልጠፍ ብለውም አይታጠፍም። አሁን ስጫ ነው አይታጠፍም። ይኸው ጂን ተጫንኩኝ አይታጠፍም። አልትትጁንም አላውቅም ስ አፍንጫውን ሪፈረንስ ራሱ አይኖራችሁ ይገርማቸዋል ረጉድ አፍንጫው ቀን በዚ ቅበል እሱ በጣም ይሄ እንትን ነው፣ ከባድ ነገር ነው፣ ከባድ ከባድ ከባድ ኬዝ ነው። ምንም ግላይድ እያደረግን ያው ባህሩ ላይ ቀስ ስለን ለማረፍ እና ኢምፓክት ለመቀነስ ነው የሚሞክረው እንጂ ሌላ ብዙ አማራጭ የለም። ምናልባት ከሬዲዮ ሬዲዮ ኮሚኒኬሽን ኒረስ ኤርፖርት አውርተናል። እዚ ጋ ኒረስ ኤርፖርት ሳይሆን ቲዩን ማሌ ሴንተር ስ ሪኩዌስት አይፋር ክላድ ኒረስ ኤርፖርት ክሊኒ ፍላይት ፎሎዊንግ ምናምን ብንላቸው ይሻላል። ዝም ብለን ያው እንደ ኖርማል ሲሪየስ ባይሆነም እዚህ ላይ ስክላንስ ምናልባት ስሪ አይም ንግግር የለም። አያችሁም፣ ኮሞም አይሰራም። የመጀዝ ኬዙን ብቻ እንድናይ የተፈለገው ማለት ነው ትምህርቱ። አሁን ግላይድ እያደረገ ነው። ዋናው ትምህርቱ እንግዲህ ፕሌን ግላይድ እያደረገ የሆነ ስፒድ ጠብቆ ኒውረስት ኤርፖርት ላይ ሊያርፍ እንደሚችል ቀድሞ እንደዚህ ዘ ሳይጠፋፋበት በፊት ወይ ደግሞ እግሩን እምቢታጠፍም በሆዱ ተሸራቶ እንደዚ አይነት ኬዞች አለ። በሆድ ተሸራቶ የተወሰነ ኢምፓክት ጉዳት ቀንሶ ይቆማል ማለት ነው። ግን ባህር ከሆነም እንደዚሁ ስፒዱ ዜሮ ወታች ወደ ዜሮ ተጠግቶ ከሚወድቅ እንደዚያ ያለ አሁን ማሌ የተጠጋ ነው። ግን ሌላ መረጃ የለም፣ ኢንፎርሜሽን የለም። ስንትና አያችሁ ከቅድሙ በተሻለ በ190 ግላይድ ስሎፕ ሄደናል። ግን ከታየኝ እንግዲህ ማሌ ስትሬት ስለሆንኩኝ ከታየኝ፣ ኤርፖርቱ ከታየኝ፣ እዛ ላይ ከሰረፍኩት ጥሩ በሚሆነው ተንሸራቶ ያው ጎማውን አለ ይቆማል። በተረፈ ግን ባህሩ ላይም ካረፍን ሳን ሳንወድቅ ብቻ ቀስ ብሎ ሸርተት ብሎ ይቆማል ማለት ነው። ፕራክቲሱ ትምህርቱ ይሄ ሚሽኑ፣ ይሄ ነው። የዛሬው ሚሽን ይሄ ነው። ያው ጭልምልም አለ መብራት የለም መብራት ሄደ፣ ልክ የቤታችን መብራት እንደሚጠፋው አሁን ሞተሩ ጠፍተዋል። ኤሌክትሪክ ሲስተሙ ጠፍተዋል። ሃይድሮሊክ ሲስተሙ አይሰራም። ያው እንትኑን ለምን አላጥፋለኝ እኮ መልሶ የዘረጋሁት እግር ራሱ በእጅ የዘረጋሁት አላጥፋለኝ በቃ ባህር ላይ ከሆነ እግር ባይ ዘረጋ ነበር የሚመረጠው፣ ልክ እንደ ጀልባ እንዲሸ ግን መስመጡ አይቀርም። ያው ኤመርጀንሲ ተደዋውሎ በአካባቢው ምንድን ነው ጀልባ የጀልባ ሰዎች ለኤመርጀንሲ ኬዝ እንዲጠጉ ይደረጋል። በአካባቢው ተደዋሉ በሬዲዮ ኮሚኒኬሽን ማለት ነው ኑራቸዋል በባት የሚሰራ ሌላው ሰልጥነዋል ሆስተሶቹ፣ ሰው እንዴት እንደሚሉ እና እንደዛ እንደዛ ነው። ኤመርጀንሲ ኬዝ ትምህርቶችም ማይክሮሶፍት ፍላይት ሲሙሌተር ላይ አለ ማለት ነው። እስቲ እንግዲህ ማሌ ማሌ ደርሻለሁ ወይ በካርታ ላይ እያየሁ። ካልሆነ እኔ ወደ ባህሩ ነው የተጠጋ ያለሁት። አልቲቱዴን ራሱ ማወቅ አልቻልኩ እንዴ? ዳይ አቅጣጫ ቀየርኩ እንዴ እንዴ? ወደዚህ እንዴት ታጠፈ? ወደ ማሊ ነው እንጂ ወደ ግራ ታጠፍ እንዴ። ምንም እኮ ይታጠፍ አይታጠፍ አያስታወቅም። ወደ ቀኝ አጠፍ፣ እንደማጠፍ ነገር አድርጌዋለሁ ማለት ነው። ዞሮ ዞሮ ወደ ባህሩ የጠጋን ያለ ነው። ምንም አማራጭ የለም። ባህሩ ላይ ነው የማረፍ እድሉ። ግላይድ ስለሆነ አላደረሰንም። እንግዲህ ግላይድ ብናረግም እስከነ ደራሽ ወደዚህ ያጠፍኩት ወደ ቀኝ ነው ማጠፊያ ያለብኝ ማለት ነው። እሱም ራሱ ባለችው ስፒድ ግን ሩቅ ነው እንደሚታየው። ወደ ቀኝ ነው ማጥፋው ማለት ነው። ለማንኛውም ግን ወደ ራሳ ወደ ቀኝ ነው እንደዚህ ነው። ያው ሚሽኑ ባህር ላይ ካረፍን ያው ፌልድ ነው የሚለው። ሚሽን ፌልድ ናት። ሰክሰስፉል ነው የሚለው፣ ምክንያቱም አላማው ማሌ መድረስ ነው። እዛ ግላይድ አድርጎ ዶክተር፣ ስለሆነ የተወሰነውን ነገር በግምት ነው ሚሰራው። ስለጠፋፋ ማለት ነው፣ ባህር ላይ ነው በቃ ያለ ነው። ስለዚህ ባህሩ ላይ ልክ ሲያርፍ አፈንጫውን ቀና አድርጌ እንዳይወድቅ ማለት ነው። አሁን የኔ ትልቁ እዚህ ጋ አስተዋጽኦ ሳይወድቅ ቀስ ብሎ ልክ እንደ ጀልባ ትንሽ ሰፈፍ እንዲል ማድረግ ነው። በቃ ይኸው፣ ትንሽ አፈንጫውን ቀና ቀና ቀና፣ አያቸው እንደዚህ ቀና። ባህር ላይ ነው ግን ዳይቭ ከሚገባ እንደዚህ ከኋላው ጀምሮ ቀስ እያለ ምክንያቱም ኢመርጀንሲ ኬዞች ስለሚኖሩ ጀልባዎቹ አካባቢ ምናምን ጊዜ ከሚወድቅ እንደዚህ ሰፈፍ ብሎ አያቸው እንደዚህ ልክ መሬት ላይ ሲያርፍ እንደሚሆነው ማለት ነው። ቀስ መስመጡም አይቀር ነው ግን ክብደት ስለሚኖረው እንደዚህ አያቸው፣ እንደዚህ ነው ይሄንን የምችለው የማደርኩት ማለት ነው። ግን ሚሽኖፍ ያፌልድ ነው ኢመርጀንሲ ኬዝ ሁለት ሞተር ጠፍቶ ለማየት ይችለናል። ግላይ ተደርጎ እንደሚደረስ ቢያንስ እኔ አልደረስኩም። ኮንቲኒ ፍላይንግ ልበለውና ና ስቲክ ውስጥ ከገባል ያኔ አልደረስኩም። ካርታ ላይ ብታዩት እስከነ ጭራሽ እዚጋ ያጠፋሁት አሁን አቅጣጫ ማየት ስላልቻልኩኝ ተመዘዝኩት ከነ ጭራሹ እንጂ ቢያንስ እዚ አካባቢ ደርስ ነበር። ግን አልደርስም። አጠቃላይ ኤርፖርቱ ላይ አልደርስም ያሉት ነው። እዚ አካባቢ ብንደርስ ነው እንጂ ኤርፖርት ላይ አንደርስም። ግን ይቻላል ማለት ነው። አሁን ግላይዱን ግላይድ ማድረጉ ላይ ምናልባት በትክክል ስላላረኩት ይሆናል እንጂ ሚሽኑ እንደሚቻል አድርጎ ነው የሰራው ማለት ነው። ያው ደጋግመን ሌላ ጊዜ እንሞክራለን። ኮንሴፕቱ ነው እንግዲህ፣ ዋናው ኮንሴፕቶቹ ነው። ከመውደቅ ተንሸራቱ እግርም ራሱ መዘርጋት እንግዲህ እግር ግምታዊ ነው እየጠፋ ሄዱ ደግሞ እግር ሳይዘረጋ ኤርፖርት ብንደርስ ደግሞ ሌላ ችግር ነው ማለት ነው። እግርም ሳንዘረጋ ደግሞ ቀድመን ቢጠፋ እና ኤርፖርቱ ጋር ብንደርስ እንዴት ነው? ሌላ ልንሸራተት ነው፣ ሌላ ሰበቃ፣ ሌላ እሳት መፍጠር ሊኖር ይችላል። ግን ቀድሞ መዘርጋቱ የምርጫ ጉዳይ ነው። አካሄዳችሁ የሚሆነውን የአደጋ ጊዜ ስለሆነ የየሰቡ ይለያያል። ያሁን ኢምፓክቱን ቀንሽ እዚህ ላይ ሰፈፍ እንዲል ያው መስመጡ አይቀርም ክብደት ስላሉ ግን ደግሞ ቶሎ ይወጣሉ። ኤመርጀንሲ ዶላር አለ ማሰው ሁሉ ይወጣል ማለት ነው። ሆስቴሶቹ የሰለጠኑትን ፕራክቲስ ያደርጋሉ ማለት ነው። እና እስከዚህ ድረስ ነው እንግዲህ ማይክሮሶፍት ፍላይት ሲሙሌተር ጭንቅላታችሁን እያዘ ነው የሚያስተምራችሁ። የኤመርጀንሲ በሉት ሞተር እየጠፋ በሉት ሌላም ሌላም አለ። ከዚህም ሌላ አለ። አጠቃላይ ሆስተስም ስትሆኑ እንደዚህ አይነት ነገር ባይምሯችሁ ፓይለትም ስትሆኑ ይሄ ነው እንግዲህ። ገንዘቡን ብቻ ቅጥሩን ብቻ ዶላሩን ብቻ ማየት አያስፈልግም። ውሳኔ ላይ ይህን ሁሉ አሰላስላችሁ ነው የምትወስኑት። ፓይለቲንግ፣ ሆስተሲንግ፣ ሰዓት ያልተመቻቸ ሰዓት፣ መሄድ መምጣት፣ ስታንድ ባይ ሁሌ መሆን፣ እንቅልፍ ማጣት፣ ሆስተስነት ቆሞ ማስተናገድ ድካሙ ምናምን በትንሽ የሰው ኃይል መስራት አየር መለዋወጡ ምናምን፣ እሱ ሁሉ የፕሮፌሽን ምርጫ ስታደርጉ ዋው የሚባልለት የኤርላይንስ ምርጫ ብቻ ሳይሆን ተምሮም ደግሞ ትልቅ ደረጃ ደርሰውም በሌላ አቅጣጫ እድሎች እንዳሉ ማየት ያስፈልጋል። ይህም ደግሞ ኢንጆይ የምታደርጉት ከሆነ እስከነ ሁሉም ችግሩ እስከነ ሪስኮቹ ያው ሪስኩ መጠለኛ ነው። አልፎ አልፎ የሚከሰተው ግን ደግሞ ሲከሰት ይከሰታል። ይህ ነው ያለው ነገር። ዘና እንዳላቸው እስኪ ሀሳብ ጥያቄ ካለ ጻፉልኝ። ያው እነዚህ ነገሮች የምናየው ያለንን እውቀት ለማስፋት ነው። በተለያየ አቅጣጫ አለም አለም አቀፍ ኖሌጅ ይኖራቸዋል ማለት ነው። እንደዚህ ስትመራመሩ በትርፍ ጊዜያቸው